እናንተ ታሪክ ተሰራ ማለት ነው። ታሪክ ተሰራ። ኢትዮጵያዊ አንደኛ ባለ ሀብት ጀግና ከደሃ ጋር ዝቅ ብሎ የሚሰራ ከምስኪን ጋር ዝቅ ብሎ የሚሰራ እኔ በህይወቴ ይሄ ወለ ጊዮርጊስ የሚባለው ሰውዬ አየው ማለት ነው። እኔ ሀብታም እስከ ዛሬ ታውቀው ያኔ እኛን እኛን እንኳት ያው ለሰላምታ እንኳ አይደለም ለማናገር ለምን ለሰላምታ እንኳ ይጠየፋሉ ማለት ነው። የዚህ ደግሞ ተስጦ ለየት ያለ ነው። ወላሂ እንደው ስጥስጥ ይባላል አላህ ይስጥ አባንተ ሰውዬ ማለት ነው። በጣም ደግነትን ተዘረኝነት ጥድት ያለ በኢትዮጵያዊነት ብቻ የሚያምን በሃይማኖት ገብቶት ያነቋቁሩ በእንትን ገብቶት ያነቋቁሩ። ነገር ግን እሱ በራሱና በራሱ ስለሆን የሚመራው ምንም እነዛን ሊሰማቸው አልቻለም ማለት ነው። ግን እናንተ ማለት ነው እንደዚህ በዘረኝነት ግብ እንትን በሃይማኖት ገብታችሁ የምትፈተፍቱት ነገር ማለት ነው። እስኪ ተማሩ ወላሂ ተማሩ የሚጠቅማችሁ ለእናንተው ነው። አሁን ይህን ልጅ እናንተ ተመቀኛችሁትና የፈለገውን ታይሆን እጥፍ አገኛያችሁ እጥፍ ብቻ ካይሆን እንግዲህ አንድ ሚሊዮን ብር ብቻ አይደለም አምስት መቶ ብር እንትን አለለት ከዛ ደግሞ አንድ ሚሊዮን ብር ተደረገለት። ከዛ ደግሞ ይሄ ይገርማችኋል ይሄ ብቻ እኮ አይደለም። በጣም ያስደሰተኝ እና ዋናው ነገር ደግሞ ከካምባኒው ጋር አብሮ ሊሰራ በወር እስከ ሶስት ሺህ ድራም ሊከፈለው ቃል ተገባለተ። ምን ተሰማችሁ? ይሄንን ትሰሙ ማለት ነው ምን ተሰማችሁ? እኔ ሀቂቃ በጣም ነው ደስ ያለኝ። ያሊ ወዳጆችም እንኳን ደስ ያላችሁ። ምቀኞች አሲዶችም ማለት ነው ተማሩ በቃ ለሰው ላይ የምንቀኘት አንድ ሰው ሰርቶ ላገኘው ነገር ብንመቀኘው ምንም ወይንም ተንትናናድ ነው ማለት ነው። ግን ራሳችሁን ትጎዳላችሁ፣ ምንም ላካመጡ ነገር ራሳችሁን ትጎዳላችሁ ማለት ነው፣ እና ለሰው ልጅ በተሻላችሁ አቅም ደግ ሆኖ ማለት ነው። ታሪክ ሰርተዋል እነዚህ ሁለት ጀግናዎቻችን ማለት ነው። አሰላሙ አሌይኩም ረህማቱላህ በረካቶ ወድና የተወደዳችሁ የኔ ቤተሰቦች በያላችሁበት ሰላማችሁ በዘተፍረፍ የበለይ ዛሬ እንግዲህ የመጣሁት ወላሂ በጣም ደስ ብለኛል። በጣም ታሪክ ነው እየሰሩት፣ አላህ ይስጣቸው ማለት ነው። እንግዲህ አሊ ወለየው አምስት መቶ ሺህ ፎሎወር ታስገባኝ አምስት መቶ ሺህ በኢትዮጵያ ብር እሰጥሃለሁ ብሎ ገብሬ ወሎ ጊዮርጊስ ቃል ገብቶለት ነበረ ማለት ነው። ነገር ግን አንድ ወር ሙሉ እየለፈለፈ ነበር ይሄ ልጅ ማለት ነው። ብዙዎቻቸው አይ አታርጎ ሃይማኖታችን ተሳርቦብናል ይላሉ ማለት ነው። እና አይበላትም ይላሉ ስንብር አይበላትም እያሉ ነበረ እነዚህ ሰዎች። ግን እፈሩ ላይ በሰራችሁ ስራ እፈሩ ማለት ነው። ቢሳደቡ እንኳ ማለት ነው፣ እንኳን ያልተሳደበውን ቢሳደቡ እንኳ ይህ ከሃይማኖት ጋር ምን አያያዘው? እሱ ልጁ አልተሳደበም። ግን ቢሳድብ እንኳን የት ሃይማኖት ጋር ተያያዝ አይደለም። ሀላፊ ይህንን ታሪክ ትሰጣለህ ስራ ተባለ። ስራውን ቀጥለ ልዩ እንቺ ምን እንዲ ቀጥል ላደርጋችሁልህ ላዚ። ይህ በጣም የገረመኝ እና እኔ ደስ ብሎኛል። ግን እንደው ከብሩ ወዲህ እንደው ስራው ቋሚነት መሆኑ ስራ ማገኘቱ በጣም ደስ ብሎኛል። እንግዲህ ወንድማችን አሊ እንኳን ደስ ያለህ እንኳን ደስ ያለ። ጠንካራ ሰው ምንም ቢሆን ምንም ቢሆን የለፋበትን ያገኛል ማለት ነው። ጠንካሮች ደግሞ ጠንካሮችን ይረዳሉ። እንደዚህ ደግሞ ዘረኝነት ጋር በሃይማኖት የሚኳኩት ማለት ነው። እዛው እነሱ ጋር እነሱ ጋር ስበሳቸው ትገናኙ ይስማማሉ ማለት ነው። ይሄ ሰው እንግዲህ ምንም ፎሎሉ እንኳ ባይኖረ ባይሞላለት እንግዲህ የዚህን ያህል ሽልማት የዚህን ያህል እንትን ማለት በጣም ምስሉ ላይ በጣም ሊከልክ ከልክ ባለ ነው፣ ደስ ያለ ማለት ነው። በጣም ከልክ በላይ ነው ደስ ያለ። እና ይሄ ጠንካራ ጓይ ቆንጆ ነው የሚባለው እንኳን ያንን እንትን አንድ ሚሊዮን ብር ቃል የገባው ይተው ነበር። ነገር ግን ጥንከረናውን ይችላል እኔ ጋር መስራት አለበት ስላመነበት ያው እሱ ጋር እንዲሰራ አደረገው። ይሄ ነው እንግዲህ የሰው ልጅነት። የሰው ልጅ ማለት እንደው ምን ቢሆን ምን ቢሆን ያለፍንበትን የመጣንበትን የማይረሳሰው ነገር ብንቀየርም ዛሬ ያለንበትን መርሳት የለብንም ማለት ነው። እንግዲህ የጎዳናን ህይወት ቀምሸዋለሁ፣ ችግርን እንዴት እንደሆነ አይቼዋለሁ። መስራት እየቻለ ደግሞ በገንዘብ እጥረት ምክንያት አንድ ሰው ለጀን ዘለ ጥንት ምክንያት አንድ ሰው ስራ ሊተው አይቻልም ብሎ ነው። እንግዲህ ይሄ ልጅ በእንትን ዝቅ ብሎ ከመዳም ቅመሞች ጋር እና ከመዳም ከመዳም ወንዶችንም ሆነ ሴቶችንም ጋር እያወራ ያለው እያጠናከረ ያለው የሰውዬ ይሄ እንግዲህ ፎሎውም ከፈልጎት አይደለም ግን፣ በቃ አሁን ሰውን ለማንሳት ሰውን ለመደገፍ፣ በቃ መስራት የሚችሉ ልጅ ወጥተው እንዲሰሩ እያበረታታ ነው ያለው ማለት ነው እንጂ ለፎሎሉ ጥቅም አይደለም ሰውየው። እና እናንተ ገብታችሁ የምትንጫጩት እንደ ኦፐሩ ትምህርትም ውሰዱ ማለት ነው። እና ይህን ልላችሁ ነው የመጣሁት አንዳንድ ጊዜ ልቡን አይስጠን እንደ ተኛ ተኬሳችንን የምናወጣው ይመስል አይበላትም። እንደዚህ አረጋት እሱ እንደዚህ ነው እሱ ሙስሊም ነው፣ ራኡዝ ብላ ነው። በጣም ላይ በጣም ትገርማላችሁ። በጣም ነው የምታሳዝኑት እናንተ። ነገር ግን አንዳንድ ጊዜ መቀኘት ይበዛ፣ አንድ ሰው አንድ ሰው መቀኘት ይበዛበት፣ ያ ሰው እርግጠኛ ነኝ የሆነ ደረጃ እንደሚደርስ ማለት ነው። ከዚህ ካል መማር አለባቸው። ይህንን አይበላትም እያሉ እንግዲህ እንደዛ ያለ እንትን እንኳን ሰው ነው ያስገቡበት ከካ አካውንት እየከፈቱ የነሱ ነው እያስመሰሉ ማለት ነው። ምክንያቱም ሰው እየሄደ እነሱ ፎሎ እንዳያደርጋቸው ማለት ነውና፣ ሰው በጣም ከባድ ነው ማለት ነው። ለማንኛውም ወንድማችን አለ እንኳን እንኳን ለዛ በቃ እንኳን ደስ ያለህ። አንተም እንግዲህ ከእሱ ከመረፍ የእሱን ትምህርት ወርደህ እንደዚህ ለተቸገሩ ስራ መስራት እየቻሉ ገንዘብ ላጡ ሰዎች እንድትረዳ ያድርግህ። አንተን ትልቅ ደረጃ ያድርስህ። ወንድማችን ወለ ጉወርጊስን አላህ እጥፍ ድርብ ድርብ አድርጎ ካወጣኸው በላይ ማለትም ካወጣኸው በላይ ጭምር ምራር ውስጥ እኔ ብዙ ወሬያቸውን ብዙ ምርቃት አልችልም፣ ነገር ግን የውስጤን አላህ ነው የሚያውቀው። በጣም ነው ደስ ያለኝ እውነት ለመናገር፣ ና ሌሎቻቸውም ባለ ሀብቶች እባካችሁ እስኪ ተወለጉ ወርጊስ ተማሩ ተወለጉ ወርጊስ ተማሩ ባንካቸውን መቼ ድረስ አጭቃችሁ ብራችሁን መቼ ድረስ አጭቃችሁ እስኪ ለእኛም ለድሆቹ መስራት እየቻል ገንዘብ ላጣ ነው መላወሻ ላጣ ነው እስኪ እርዱን ወላይ እርዱን በቃ በተቀር እንደዚህ እናንተ ገንዘቡን ገፋችሁ ባንክ ታስገባችሁት እኛ በምን የምንላወስ እኛ ከስድስት እንዴት ብለን ነው የምንቀረው ማለት ነው እና ከወንድማችን ወለ ጉወርጊስ ብትማሩ ባለሀብቶች ባለሀብቶችን ጭምር ብትማሩ ጥሩ ነው ማለት ነው። ደግነት ለራስ ነው፣ መስጠት ደግሞ ይጨምራል እንጂ ምንም ነገር አያጎለም ማለት ነው። ስለዚህ ሰጡ መስራት የሚችለውን ሰው በተለይ መስራት መስራት እየቻለ በገንዘብ እጥረት መስራት ያልቻለውን ሰው እባካችሁ ድረሱለት፣ ድረሱለት ለምን እሱ ሰርቶ ነገር ጉዞዎችን ስለሚያወጣ ማለት ነው። እና ውደሽ እንኳን ደስ ያላችሁ ያሉ ወዳጆችም ምቀኞችም በተለይ እንኳን ደስ ያላችሁ ለሁሉም ነገር ማለት ነው። የሰው ደስታ የሚያስደስታቸው ብዙዎች አላቸው። ብዙ ቅም ኢትዮጵያውያን አላቸው። በንባ በለቅሰው ያየናቸው ልዩ ብዙ ሰዎች አሉና እናንተ ደግሞ እናንተንም እንደዚህ ገር እንደሆናችሁ አላ